የሕውሓት የከባድ መሳሪያ ድብደባ መቀጠሉ ተሰማም። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠረው ሕውሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የሕውሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምተዋል። በዝርዝር እናስደምጣችኋለን። የአብይ አደራድሮን ጥሪ በኃያላኑ ምላሽ እያገኘ ነው። የኢሳያስም አብይም ሁነኛ ወዳጅ እንደሆነች የሚነገርላት ቻይና ሁለቱን መሪዎች ለማ ለማደራደር ሳይረፍድ ተከስታለች። በሌላ በኩል ከሰሞኑ እረፉ እኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡት ጄኔራል በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው የሚል አነጋጋሪ አስተያየት ሰጠዋል። ትሰሙታላችሁ። ወደ ከፋ ቀውስ ውስጥ ልንገባ እንችላለን ሲሉ ፕሮፌሰር መረራ ጉዲና አስጠነቀቁ። አገሪቱ ያለችበት የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ሲሉም ተደምጠዋል። በኦሮሚያ ክልል አካባቢ ቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን የገለጹት ፕሮፌሰሩ የክልሉ ጦርነት ወዳርሲና ሀረርጌ ተስፋፍቷል ብለዋል። ከዚህ በተጨማሪም ለአቶ ሽመልስ አብዲሳ ስለ ጻፉት ደብዳቤ በዝርዝር ተናግረዋል። ትሰሙታላችሁ። በርካታ ፍልስጤማውያን በእስር ቤቶች መሞታቸው ተገለጸ። አንድ የሰብአዊ መብት ተቋም ስለ ሁኔታው አስደንጋጭ ሪፖርትን አውጥቷል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የአብይ አደራድሮን ጥሪ በአያላኑ ምላሽ እያገኘ ነው። የኢሳያስም አብይም ሁነኛው ወዳጅ እንደሆነች የሚነገርላት ቻይና ሁለቱን መሪዎች ለማደራደር ሳይረፍድ ተከስታለች። በሌላ በኩል ከሰሞኑ እረፉ እኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡት ጀኔራል በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው የሚል አነጋጋሪ አስተያየት ሰጠዋል። አስራአንደኛው ሰዓት ላይ አደራዳሪዎች አለን ማለት ጀምረዋል። ጠቅላይ ሚኒስትር አብይ ከሁለት ሳምንት በፊት በፓርላማ ባደረጉት ንግግር ከኤርትራ ጋር ስለገቡበት ውጥረት ለምዕራባውያንና ሀያላን ሀገራት አንድ ጥሪ አቅርበው ነበር። አብይ በዚህ ጥሪያቸው ላይም ቻይናና ሩሲያን በስም በመጥራት ሌላ ነገር ሳይፈጠርና ሳይረፍድ አወያዩን፣ አደራድሩን ካልሆነ ግን ከባድ ነገር ይፈጠራል ነገሩ ከተጀመረ በኋላም እየያይ ስራም በማለት አስጠንቅቀው ነበር። ከዚህ የጠቅላዩ ጥሪ በኋላ ራሻና ቻይና ሁለቱን መሪዎች ለማደራደር የተሻለ ዕድል አላቸው በሚል ተንታኞች ሲናገሩ ቆይተዋል። ዛሬው ዕለት አዲስ አበባ የሚገኘው የቻይና ኤምባሲ ሁለቱን መሪዎች ለማወያየት ዝግጁ መሆኑን ይፋ አድርጓል። ኤምባሲው በገጹ ላይ ባሰራጨው አጭር መልእክት የኢትዮጵያ መንግሥት ለውይይት ዝግጁ ነው፣ የኤርትራ መንግሥት በኢትዮጵያ ላይ የሚያደርሰውን ቅስቀሳና ጥሰት እንዲያቆምና በታማኝነት እንዲያወያይ የዓለም አቀፉ ማኅበረሰብ ግፊት እንዲያደርግና እንዲያበረታታ እንጠይቃለን ብሏል። ይህ የኤምባሲው መልእክት ቻይና ሁለቱን አገራት ለማደራደርና ለማወያየት ዝግጁ መሆኗን ማሳያ ተደርጎ ተወስዷል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞጢዎስ ሁለቱ ሀገራት ውጥረታቸውን በድርድር ለመፍታት አሁንም አልረፈደም ማለታቸው የሚታወስ ነው። ይህ በእንዲህ እንዳለ ከሰሞኑ እረፉ እኛ የምንዘጋጀው ለታላቁ ዘመቻ ነው ሲሉ የተደመጡት ጀኔራል በበኩላቸው እኛ የምንዘጋጀው የምንሰለጥነው ጦርነትን ለማስቀረት ነው የሚል አነጋጋሪ አስተያየት ሰጠዋል። ማዕከላዊ እዝ አዛዥ ሌተናል ጀኔራል ዘውዱ በላይ ሰራዊቱ የሚሰለጥነው ለሰላም ነው ብለዋል። በፀረ ሽምቅም ሆነ መደበኛ ውጊያ አስተማማኝ ቁመና ላይ ነን የሚሉት ጄኔራሉ፣ የምንሰለጥንበት ዓላማ በጠላት ላይ የበላይነትን በመውሰድ ድል ለማስመዝገብ ነው። ይህም በአነስተኛ ኪሳራና በአጭር ጊዜ ውስጥ የሚፈለገውን ግብ መምታት የሚያስችል አቅም ለምታጠቅ መሆኑን ጄኔራል መኮንኑ ገልጸዋል። የሕውሓት የከባድ መሳሪያ ድብደባ መቀጠሉ ተሰማ። ከሳምንታት በፊት ስድስት የሚሆኑ የአፋር መንደሮችን የተቆጣጠረው ሕውሓት አሁንም በአካባቢው የከባድ መሳሪያ ድብደባ እየፈጸመ መሆኑን አንድ ከፍተኛ ባለስልጣን ይፋ አድርገዋል። ከዚህ በተጨማሪም የሕውሓት ኃይሎች አካባቢውን ከተቆጣጠሩ በኋላ አንድ የአፋር ቀበሌ ለሁለት መከፈሉ ተሰምተዋል። በአፋር ክልል መጋሌ ወረዳ ላይ ከደረሰው ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18 ሺ ገደማ መድረሱንና 11 ሺ ያሉ እስካሁን ድረስ ድጋፍ እንዳላገኙም የአካባቢው ባለስልጣናት ለኢትዮጵያ ኢንሳይደር ተናግረዋል። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀዋል መውጣታቸውንም ገልጸዋል። የአፋር ክልል መንግስት ከሁለት ሳምንት ገደማ በፊት ባወጣው መግለጫ የህወሓት ቡድን ሲል የጠራው አካል በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ጥቃት ፈጽሞ ስድስት መንደሮችን በጉልበት ተቆጣጥሯል ሲል ወንጅሎ ነበር። የትግራይ ክልል ጊዜያዊ አስተዳደር ከአንድ ቀን በኋላ በወጣው መግለጫ የትግራይ ክልል ኃይሎች ወደ አፋር ክልል ዘልቀው ጥቃት ፈጽመዋል መባሉን መሰረተ ቢስ ሲል ማስተባበሉ አይዘነጋም። ጊዜያዊ አስተዳደሩ ይህን ይበል እንጂ የትግራይ ኃይሎች ተቆጣጥረዋቸዋል በተባሉ አካባቢዎች የሚገኙ ነዋሪዎችና ባለሥልጣናት ታጣቂዎቹ ጥቃት መፈጸማቸውንና አሁንም ስፍራውን ለቀው አለመውጣታቸውን ለኢትዮጵያ ኢንሳይደር ተናግረዋል። አንድ የቶንሳ ቀበሌ ኃላፊም የትግራይ ኃይሎች ሲሉ የጠሯቸው ታጣቂዎች ከሁለት ሳምንት በፊት የያዟቸው ከሚልኪም ዋራአም፣ ሚላም ከረፈቱ ከኦሶቦራና ከረሞ አጋ የተባሉ አካባቢዎች አሁንም በእነርሱ ቁጥጥር ስር መሆኑን ገልጸዋል። ከሁለት ሳምንት በፊት ዋራ ከሚባል አካባቢ ተፈናቅሎ አሁን አሮሪ በሚባል የቀበሌው አካባቢ ከሌሎች ተፈናቃዮች በአንድ ትምህርት ቤት ውስጥ በሚገኝ

ዛፍ ጥላ ስር ተጠልለው የሚገኙ ሌላ ነዋሪ በአካባቢው የሚገኙ የአፋር ክልል ሚሊሻዎችና ልዩ ኃይሎች ጋር እየደወሉ ሁኔታውን እንደሚከታተሉ ተናግረዋል። ከጸጥታ ኃይሎቹ ባገኙት መረጃ መሰረት በአካባቢው አሁንም የትግራይ ኃይሎች እንዳሉ ማረጋገጣቸውን ለኢትዮጵያ ኢንሳይደር አስረድተዋል። በተመሳሳይ ቦታ ላይ ከስምንት ልጆቻቸው ጋር ተፈናቅለው የሚገኙ ሌላ የአካባቢው ነዋሪ ከትናንት በስቲያ እሁድ ወደ መኖሪያቸው አቅራቢያ ተጉዛው አሁንም ስፍራው በትግራይ ኃይሎች ቁጥጥር ስር እንደሆነ እንደተመለከቱ የአይንማኝነታቸውን ማኝነታቸውን ሰጠዋል እነሱ እዚያ እያሉ መመለስ አንችልም ሲሉ የቀያቸውን አካባቢ ትተው ተፈናቃዮች ወደ ተሰበሰቡበት ስፍራ የተመለሱበትን ሁኔታ አስረድተዋል። ኢትዮጵያ ኢንሳይደር በስልክ ያነጋገራቸው የቶንሳ ቀበሌ ኃላፊ የትግራይ ኃይሎች አልፎ አልፎ ከባድ መሳሪያ እንደሚተኩሱ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትግራይ ኃይሎች አካባቢውን ከተቆጣጠሩ በኋላ የቶንሳ ቀበሌ ለሁለት ተከፍሎ ነው ያለው ብለዋል። ግማሹን የአፋር ክልል ሲያስተዳድረው ግማሹን ደግሞ የትግራይ ኃይሎች አሁንም እንደያዙት አቶ አብዶ ተናግረዋል። የቶንሳ ቀበሌ ባለበት መጋሌ ወረዳም የተፈናቃዮችን ጉዳይ የሚከታተለውን ቢሮ የሚመሩት አቶ አብዶ ከሁለት ሳምንት በፊት ለኢትዮጵያ ኢንሳይደር በሰጡት ቃለ ምልልስ ከሶስት ቀበሌዎች በድምሩ ከሁለት ሺህ በላይ ሰዎች መፈናቀላቸውን ገልጸው ነበር። ወደ ከፋ ቀውስ ውስጥ ልንገባ እንችላለን ሲሉ ፕሮፌሰር መረራ ጉዲና አስጠነቀቁ። አገሪቱ ያለችበት የቀውስ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል ሲሉ ተደምጠዋል። በኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ አለመቻላቸውን የገለጹት ፕሮፌሰሩ የክልሉ ጦርነት ወደ አርሲና ሃረርጌ ተስፋፍቷል ብለዋል። ከዚህ በተጨማሪ ምላቶች መልስ አብዲሳ ስለ ጻፉት ደብዳቤ በዝርዝር ተናግረዋል። ኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋዊ ደብዳቤ ማስገባታቸውን ለቢቢሲ ገልጸዋል። የኦሮሚያ ክልል አስተዳደር ደብዳቤው እንደደረሰው አልያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ አላወጣም። የኦፌኮ ተቀዳሚ ምክትል ሊቀመንበር ፕሮፌሰር መረራ ጉዲና በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ስለደረሰ መንግስት ቢያንስ ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን እንደጻፉ ለቢቢሲ ገልጸዋል። ከቢቢሲ ጋር ቆይታ ያደረጉት ፕሮፌሰር መረራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ጥያቄ ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗ ነው ብለዋል። በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባት አለመቻሉ፣ በአጠቃላይ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ ደርሷል። ቀውሱ ከጊዜ ወደ ጊዜ እየተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰር መረራ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ የበለጠ ችግር ውስጥ እንገባለን ሲሉም ስጋታቸውን ገልጸዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያየ ጊዜ መግለጹን እንደሚሰሙ የተናገሩት ፖለቲከኛው፣ መንግስት ከሚለው በሚጻረር መልኩ አሁን ያለውን ሁኔታም ህዝቡ እንደዛ እየተመለከተ እንዳልሆነ ተናግረዋል። ህዝቡም ለምን ዝም ብላችሁ ታያላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኦሮሚያም አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣም ይታወቃል ብለዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም ሰባት መሰረታዊ ቅድመ ሁኔታዎች ካስቀመጡ ፓርቲዎች መካከል ናቸው። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች ሲሉ ከዚህን ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነጻ ፍታዊና አሳታፊ በውጤታቸውም ታማኒና በህዝብ ተቀባይነት አላገኙም ሲሉ ተችተዋል ፕሮፌሰር መረራ በበኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጭ መንቀሳቀስ ለመቻላቸው ነው። በተለያዩ የሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንዲሁም ውጥረት በሚኖርበትም ወቅት የፖለቲካ ፓርቲዎች ድምፃቸውን እንደማያሰሙ በመጥቀስ ለምን እስከ ዛሬ ዝማላችሁ በሚል ከቢቢሲ የተጠየቁት ፕሮፌሰር መረራ እንዳቅማቸው እንደሚንቀሳቀሱ ተናግረዋል። አክለውም አንዳንዴም ያለው ሁኔታ የበለጠ እንዳይበላሽ፣ አንዳንዴም በእሳት ላይ ቤንዚን መጨመርም ስላለ ለሕዝባችን ባለን ስስት አንዳንድ ሁኔታዎችን እናሳልፋለን ብለዋል። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳያደርጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጥበብ እንደሆነም ገልጸዋል። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምፃቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ከቢቢሲ ለቀረበላቸው ጥያቄ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግም ፖለቲካዊ ምህዳሩ ጠቧል ብለው መልሰዋል። አክለውም የአቅማችንን ማደራጀት ቀጥለናል። እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መንገድ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ላለነው የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ነው ብለዋል። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መረራ ለዚህም ምክንያቱም የፖለቲካ ምህዳሩ መጥበቡ ነው ብለዋል። በሁለት ዓመት ውስጥ ቢያንስ 94 ፍልስጤማውያን በእስራኤል እስር ቤቶች ውስጥ መሞታቸውን የሰባዊ መብት ተቋማት ገለጹ። ከሁለት ዓመታት ባነሰ ጊዜ ውስጥ ቢያንስ 94 ፍልስጤማውያን እስረኞችና ታጋቾች በእስራኤል እስር ቤቶች መሞታቸውን የሰባዊ መብት ተቋማት አስታውቀዋል። ፊዚሺያንስ ፎር ሂውማን ራይትስ እስራኤል የተባለ ታዋቂ የእስራኤል የሰባዊ መብት ተቋም እንደገለጸው ፍልስጤማውያኑ የሞቱት ከፍተኛ ጥበቃ በሚደረግላቸው እስር ቤቶች ውስጥ ነው። ስልታዊ የሆነ ግድያና ግድያዎችን መሸፈን ተፈጽሟል በማለት ተቋሙ ገልጿል። ሪፖርቱ የሚሸፍነው ሐማስ ጥቃት ካደረሰበት ወቅት ማለትም ከጥቅም 7 ቀን 2023 እስከ ነሐሴ 7 ቀን 2025 ያለውን ጊዜ ነው። ባለፉት 10 ዓመታት ወደ 30 የሚጠጉ ፍልስጤማውያን በእስራኤል ይዞታ ስር ባሉ መሞታቸውን ሪፖርቱ ያመላክታል። የእስራኤል የማረሚያ ቤቶች አስተዳደር ቁጥጥር በሚያደርጉ አመራሮች ክትትል መሠረትና ህግን ተከትሎ ይሰራል ሲል ለቢቢሲ ምላሽ ሰጥቷል ሁሉም ታራሚዎች የሚያዙት ህግን በተከተለ መንገድ ነው ህክምና የማግኘት ንጹህ ቦታ የመቆየትና ተስማሚ የኑሮ ሁኔታ የማግኘት መብታቸው ስልጠና በወሰዱ ባለሙያዎች አማካኝነት ይጠበቃል በማለትም አክሏል ሆኖም ግን ከውጭ አካላት በተሰነዘሩ ክሶችና ቁጥሮች ላይ አስተያየት እንደማይሰጥ አስታውቋል